ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሽንታችሁ ቀለም ስለጤናችሁ ምን እንደሚነግራችሁ በዚህ ቪዲዮ ላይ በዝርዝር እነግራችኋለሁኝ። አስራ ሁለት ዋና ዋና የሽንት ቀለም እናም ስለጤናችን ምን እንደሚነግረን በደንብ እንመለከታለን ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ። ይህ አዲሱ ቻናሌ ነው። ሰብስክራይብ በማድረግ አግዙኝ፣ አበረታቱኝ እላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሽንታችን ስለ ፈሳሽ አቅርቦት ደረጃችን፣ ስለ ኩላሊት ተግባራችን እናም ስለ አጠቃላይ ጤናችን ብዙ ነገሮችን ሊገልጽልን ይችላል። የሽንታችን ቀለሙ፣ ሽታው እናም አገላለጹ ከቀላል የፈሳሽ እጥረት ወይም ደግሞ ከዲሃይድሬሽን አንስቶ እስከ ከባድ የጤና እክሎች ድረስ ያሉ ዋና ዋና ችግሮችን ፍንጭ ወይም ደግሞ ምልክቶችን ሊሰጠን ይችላል ማለት ነው። ታዲያ ስለ ጤናችን የሚናገሩ 12 ዋና ዋና የሽንት ቀለም ምልክቶችን በዝርዝር እንመልከት። አንደኛ፣ ንጹህ ወይም ደግሞ በጣም ፈዛዛ የሆነ ቢጫ ሽንት ነው። ይህ ምን ማለት መሰላችሁ? ይህ በአብዛኛው የሚያሳየው ሰውነታችን በቂ ፈሳሽ እንዳለው ወይም ደግሞ ጥሩ ሃይድሬሽን እንዳለ አመላካች ነው። ሆኖም ታዲያ ሽንታችን ሁልጊዜም በጣም ንጹህ ከሆነ በጣም ብዙ ውሃ እየጠጣን እንደሆነ ሊያመለክት ይችላል። ይህም እንደ ሶዲየም ያሉ አስፈላጊ ኤሌክትሮላይቶችን ሊያሟጥጥ ይችላል። ታዲያ ይህ የሚከሰትበት ከመጠን በላይ ፈሳሽ የምንወስድ ከሆነ የሽንት ማፍሰሻ መድኃኒቶች፣ እንደ ዳዩሪቲክስ የምንላቸውን የምንጠቀም ከሆነ ወይም ከመጠን በላይ ፈሳሽ ከጠጣን ሽንታችን ንጹህ ወይም ደግሞ በጣም ፈዛዛ ቢጫ ሽንት ይኖረናል። ሁለተኛ፣ ፈዛዛ ቢጫ እስከ አምበር ቀላል ብርቱካናማ የሆነ የሽንት ቀለም ነው። ይህ እንደ መደበኛ እናም ጤናማ የሽንት ቀለም ይቆጠራል። ሰውነታችን በአግባቡ በፈሳሽ የተደገፈ መሆኑን እናም ኩላሊቶቻችንም ቆሻሻን በብቃት ለማስወገድ በጥሩ ሁኔታ እየሰሩ መሆኑን የሚያሳይ ነው። ይህ የሚከሰትበት ደግሞ መደበኛ የፈሳሽ አቅርቦት ሲኖረን እናም ጤናማ የኩላሊት ተግባር ሲኖረን ነው። ሶስተኛ፣ ጥቁር ቢጫ ወይም ደግሞ የማር ቀለም ያለው ሽንት ነው። ይህ መካከለኛ ወይም መጠነኛ የፈሳሽ እጥረት ምልክት ነው። በቂ ፈሳሽ በማንጠጣበት ጊዜ ሽንታችን በቆሻሻ ምርቶች እየተጠናከረ በውሃ የመሟሟት መጠኑ ይቀንሳል። ይህ የሚከሰተው የፈሳሽ እጥረት ሲኖር፣ ከፍተኛ ላብ በሚያለበን ጊዜ፣ ትኩሳት ወይም በቂ ውሃ ባለመጠጣት ነው። ታዲያ ምን ማድረግ አለባችሁ? በቀን ውስጥ የምንጠጣውን የውሃ መጠን መጨመር አለብን ማለት ነው በጣም ደማቅ ቢጫ ወይም ደግሞ የማር ቀለም ያለው ሽንት ሲገጥመን። አራተኛ አምበር ወይም ቡናማ ቀለም ያለው ሽንት ነው። ይህ የከፋ የፈሳሽ እጥረት ወይም በጉበት ችግር ምክንያት የሐሞት ቀለም መኖርን ሊያመለክት ይችላል። ጉበታችን በአግባቡ የማይሰራ ከሆነ ቢሉሩቢን ወይም ደግሞ የቀይ የደም ሴሎች መፈራረስ ውጤት የሆነ ቆሻሻ ወደ ሽንታችን ውስጥ ሊገባና ቀለሙን ሊያጨልመው ይችላል። ይህ የሚከሰተው የጉበት በሽታ ሲኖር እንደ ሄፓታይተስ እናም ሲርሆሲስ። ከባድ የሆነ የፈሳሽ እጥረት ሲኖር ወይም እንደ ሜትሮኒዳዞል ያሉ አንዳንድ መድኃኒቶችን ስንወስድ ነው። ታዲያ ምን ማድረግ አለብን? በቂ ውሃ መጠጣት እናም ምልክቱ ደግሞ ከቀጠለ ሐኪምን ማማከር ያስፈልጋል። አምስተኛ፣ ደመናማ ወይም ጭጋጋማ ሽንት ሲገጥመን ነው። ይህ ምን ማለት ነው? ደመናማ ሽንት የሽንት ቧንቧ ኢንፌክሽኖችን ወይም ደግሞ ዩቲአይን የኩላሊት ቀጠርን ወይም በሽንት ውስጥ ከመጠን ያለፈ ፕሮቲን መኖሩን ሊያመለክት ይችላል። አንዳንዴም አረፋማ ወይም አረፋ የበዛበት ሆኖ ሊታይ ይችላል። ይህም የፕሮቲን መፍሰስን ወይም ደግሞ ፕሮቲን ሊንኬጅ የምንለውን ሊያመለክት ይችላል። ይህ ደግሞ የኩላሊት በሽታ ምልክት ነው። ታዲያ ይህ የሚከሰተው የሽንት ቧንቧ ኢንፌክሽን ሲኖር፣ የኩላሊት ኢንፌክሽን ሲኖር፣ እንዲሁም ፕሮቲኑሪያ የምንለው በሽንት ውስጥ ያለ ፕሮቲን ሲገጥምን ወይም የፈሳሽ እጥረት ሲከሰት ነው። ታዲያ በዚህ ጊዜ ምን ማድረግ አለብን? ምልክቱ የማይጠፋ ከሆነ ወይም ከህመም ወይም ከትኩሳት ጋር አብሮ ከመጣ ግዴታ ምርመራ ማድረግ አለብን። ስድስተኛ ቀይ ወይም ደግሞ ሮዝ ሽንት ነው። ይህ በሽንት ውስጥ ያለ ደም ወይም ደግሞ ሂማቹሪያ የምንለው ምልክት ሊሆን ይችላል። ይህም መደበኛ የሆነ አይደለም። አንዳንዴ እንደ ቀይ ስር ያሉ ቀይ ምግቦችን በመመገብ ሊከሰት ቢችልም ቀይ ሽንት ግን ከቀጠለ ይበልጥ ከባድ የሆኑ የጤና ችግሮችን ሊያመለክት ይችላል። ይህ የሚከሰተው የኩላሊት ጠጠር ሲኖር፣ የፊኛ ኢንፌክሽኖች ሲገጥመን፣ የሽንት ቧንቧ ጉዳቶች ሲኖሩ ወይም ደግሞ ካንሰር፣ የፊኛ ወይም ደግሞ የኩላሊት ካንሰር ሲገጥመን ነው። ታዲያ ምን ማድረግ አለብን? ወዲያውኑ ለምርመራ ሐኪምን ማማከር አለብን። ነገር ግን ቀይ ስር በልተን ከሆነ የሚገጥመን ይህ ምንም ችግር የለውም። ሰባተኛ ብርቱካናማ ሽንት ነው። ይህ የፈሳሽ እጥረትን ወይም ደግሞ የጉበት ወይም የሐሞት ቱቦ ችግሮችን ሊያመለክት ይችላል። እንዲሁም እንደ ቫይታሚን ቢ ኮምፕሌክስ ሪፋምፒን፣ ወይም ደግሞ ፌናዞፕሪዲን ባሉ አንዳንድ መድኃኒቶች ወይም ተጨማሪ ምግቦች ምክንያትም ሊከሰት ይችላል። ይህ የሚከሰተው የጉበት ችግሮች ሲኖሩ የፈሳሽ እጥረት ሲኖርብን ወይም የመድኃኒት የጎንዮሽ ጉዳቶች ሲከሰት ይከሰታል። ታዲያ ብርቱካናማ ሽንት ሲገጥመን ምን ማድረግ አለብን? የመድኃኒት መለያዎችን ማንበብ ወይም ማረጋገጥና የፈሳሽ አቅርቦትን መጨመር ወይም ፈሳሽን መውሰድ፣ ምልክቱ ከቀጠለ ደግሞ ሐኪምን ማማከር አለብን። ስምንተኛ አረንጓዴ መሰል ወይም ደግሞ ሰማያዊ መሰል ሽንት ነው። ይህ በጣም አልፎ አልፎ የሚከሰት ቢሆንም አረንጓዴ ወይም ደግሞ ሰማያዊ መሰል ሽንት በምግብ ማቅለሚያዎች፣ በመድኃኒቶች ወይም በባክቴሪያ ኢንፌክሽኖች እንደ ሴዶሞናስ ሊከሰት ይችላል። እንደ አሜትሪፕሊቲን ወይም ደግሞ ኢንዶሜታሲን ያሉ አንዳንድ መድኃኒቶች ይህን ቀለም ሊያስከትሉም ይችላሉ። ታዲያ ይህ የሚከሰተው የመድኃኒት የጎንዮሽ ጉዳቶች ሲኖሩ፣ የምግብ ማቅለሚያዎች ወይም ደግሞ ቀለሞች ሲኖሩ ወይም የባክቴሪያ ኢንፌክሽን ሲገጥመን ነው። ታዲያ በዚህ ጊዜ ምን ማድረግ አለብን? በምግብ ወይም በመድኃኒት ምክንያት ከሆነ በአብዛኛው ምንም ጉዳት የለውም። ነገር ግን ከቀጠለ ሐኪምን ማማከር አለብን። ዘጠነኛ፣ አረፋማ ወይም ደግሞ አረፋ የበዛበት ሽንት ነው። አልፎ አልፎ በፍጥነት በሚሸናበት ጊዜ ጥቂት አረፋዎች መታየት የተለመደ ነው። ነገር ግን ዘላቂ የሆነ አረፋማ ሽንት በሽንት ውስጥ ከመጠን ያለፈ ፕሮቲን ወይም ደግሞ ፕሮቲኑሪያ መኖሩን ሊያመለክት ይችላል። ይህም የኩላሊት መጎዳት ወይም ከስኳር በሽታ ጋር የተያያዘ የኩላሊት በሽታ ምልክት ሊሆን ይችላል። አረፋማ ሽንት የሚከሰተው የኩላሊት በሽታ ሲኖር፣ ከፍተኛ የደም ግፊት ወይም የስኳር በሽታ ሲገጥመን ይከሰታል። ታዲያ ምን ማድረግ አለባችሁ? የፕሮቲን መጠንን ለመፈተሽ ሐኪምን አማክሩ እናም የሽንት ምርመራን አድርጉ። አስረኛ ጠንካራ ወይም ደግሞ መጥፎ ጠረን ያለው ሽንት ነው። ሽንት በተፈጥሮ የራሱ ሽታ አለው። ነገር ግን ጠንካራ፣ እንደ አሞኒያ ያለ ሽታ የፈሳሽ እጥረት ወይም ኢንፌክሽኖችን ሊያመለክት ይችላል። ጣፋጭ ወይም የፍራፍሬ ሽታ ደግሞ የስኳር በሽታ ማስጠንቀቂያ ምልክት ሊሆን ይችላል፣ ከመጠን በላይ በኬቶንስ ምክንያት ታዲያ ጠንካራ ወይም መጥፎ ጠረን ያለው ሽንት የሚከሰተው የሽንት ቧንቧ ኢንፌክሽን ሲገጥመን፣ የፈሳሽ እጥረት ሲኖር፣ የስኳር በሽታ ወይም እንደ አስፓራጉስ እናም ቡና ያሉ አንዳንድ ምግቦች ይህን ያስከትላሉ። ታዲያ ጠንካራ ወይም መጥፎ ጠረን ያለው ሽንት ሲገጥመን ምን ማድረግ አለባችሁ? ተጨማሪ ፈሳሽ መጠጣት እናም ሽታው ደግሞ ከቀጠለ ወይም ያልተለመደ ከሆነ ህክምናን አድርጉ። አስራ አንደኛ በተደጋጋሚ መሽናት ከቀላል ሽንት ጋር የሚከሰት ይህ ምን ማለት ነው? በተደጋጋሚ መሽናት ከንጹህ ሽንት ጋር የስኳር በሽታ አንሲ ፒደስን ወይም ደግሞ ያልተስተካከለ የስኳር በሽታ ሜላይተስ ምልክት ሊሆን ይችላል። በዚህም ሰውነት ከመጠን በላይ ግሉኮስ ወይም ውሃን ያጣል። ይህ የሚከሰተው በተደጋጋሚ መሽናት ከቀላል ሽንት ጋር የሚከሰተው የስኳር በሽታ ሲገጥመን ጭንቀት ከመጠን በላይ ውሃ በመጠጣት ወይም የሽንት ማፍሰሻ መድኃኒቶችን ወይም ደግሞ ዳዩሪቲክስን ስንጠቀም ነው። ታዲያ ምን ማድረግ አለብን? በተደጋጋሚ መሽናት ከቀጠለ በተለይም ጥማት ወይም ደግሞ ድካም ከታከለ የደም ስኳርን መፈተሻ ያስፈልጋል። አስራ ሁለተኛ የሽንት መጠን መቀነስ ወይም ደግሞ በጣም ጥቁር ሽንት ሲገጥመን ነው። ይህ ምን ማለት ነው? በጣም ትንሽ ሽንት ማምረት ወይም ጥቁር የጠነከረ ሽንት መኖሩ የከፋ የፈሳሽ እጥረት ወይም የኩላይት መጓደልን ወይም ደግሞ ችግርን ሊያመለክት ይችላል። ኩላይቶቻችን ሲጎዱ ሽንትን በብቃት ለማጣራት እናም ለማምረት ይቸገራሉ። የሽንት መጠን መቀነስናም በጣም ጥቁር ሽንት የሚገጥመን የኩላይት መጎዳት ወይም ደግሞ ኩላይቶቻችን ስራቸውን ሲያቆሙ፣ ፌል ሲያደርጉ፣ የፈሳሽ እጥረት ሲኖር ወይም የሽንት ቧንቧ መዘጋት ሲገጥመን ነው። ታዲያ ምን ማድረግ አለባችሁ? የሽንት መጠን በከፍተኛ ሁኔታ ከቀነሰ ይህ የህክምና ድንገተኛ የሆነ አደጋ ነው። ወዲያውኑ ህክምና ማድረግ ይኖርባችኋል ማለት ነው። በአጠቃላይ ሽንታችን የውስጣዊ ጤናችንን አመላካች ነው። የሽንት ቀለማችን የፈሳሽ አቅርቦትንና የጉበት ወይም የኩላሊት ጤናን ያንጸባርቃል። የሽንታችን ሽታው ደግሞ ኢንፌክሽኖችን ወይም የሜታቦሊክ መዛባቶችን ሊያመለክት የሚችል ነው። የሽንታችን ንጽሕናው ኢንፌክሽኖችን ወይም የፕሮቲን ችግሮችን የሚገልጽ ነው። የሽንታችን መጠን የፈሳሽ አቅርቦትን ወይም የኩላሊት ተግባርን የሚጠቁሙ ናቸው። ታዲያ ሽንትን አዘውትሮ መከታተል የፈሳሽ እጥረት፣ ኢንፌክሽን ወይም በሽታዎች ከመባባሳቸው በፊት ቀደምት ምልክቶችን ለማወቅ ይረዳናል ማለት ነው። ታዲያ ሽንታችን ንጹህ ከሆነ ከመጠን በላይ ፈሳሽ እየወሰድን ነው። ስለዚህ ትንሽ ውሃን ቀነስ ማድረግ ያስፈልጋል። ሽንታችን ደግሞ ፈዛዛ የሆነ ቢጫ ከለር ካለው መደበኛ እናም ጤናማንን ማለት ነው፣ በዚሁ መቀጠል ይኖርብናል፣ ፈሳሽ ስንወስድን ማለት ነው። ሽንታችን ደግሞ በጣም ቢጫ ከሆነ መጠነኛ የሆነ የፈሳሽ እጥረት አለብን ማለት ነው። ስለዚህ ተጨማሪ ውሃ መጠጣት ይኖርብናል። ሽንታችን ጥቁር ቢጫ ማለትም በጣም ደማቅ ቢጫ እናም አንበር ከለር ካለው ደግሞ ከፍተኛ የሆነ የፈሳሽ እጥረት አለብን ማለት ነው። ተጨማሪ ፈሳሽን መውሰድ ይኖርብናል። ሽንታችን ብርቱካናማ ከሆነ የጉበት ችግር ወይም የፈሳሽ እጥረትን ያመለክታል። ሕክምና ማድረግ ያስፈልጋል። ሽንታችን ደግሞ ቡናማ ከሆነ የጉበት በሽታ ወይም የጡንቻ መጎዳትን ያመለክታል። ሐኪምን አማክሩ። አስቸኳይም ሊሆን ይችላል። ሽንታችን ቀይ ወይም ደግሞ ሮዝ ከሆነ በሽንት ውስጥ ደም እንዳለ አመላካች ነው። ወዲያውኑ ቶሎ ምርመራ ማድረግ ይኖርባቸዋል። ሽንታችን ሰማያዊ ወይም ደግሞ አረንጓዴ መሰል ከሆነ የመድኃኒቶች ወይም ደግሞ የኢንፌክሽን ችግር ሊሆን ይችላል። ሐኪምን ማማከር ያስፈልጋል። ሽንታችን ደመናማ ከሆነ ኢንፌክሽን ወይም የኩላሊት ችግርን ያመለክታል። የህክምና ምርመራ ማድረግ ያስፈልጋል። ሽንታችን ደግሞ አረፋማ ከሆነ በሽንት ውስጥ ፕሮቲን እንዳለ አመላካች ነው። የኩላሊት ተግባር ምርመራ ልናደርግ ይገባል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲ ይህንን ይመስል ነበረ። የሽንታችን ቀለምና ከለር ስለጤናችን ምን ሊነግረን እንደሚችል በሚገባ በዚህ ቪዲዮ ላይ በደንብ ነግሬያቸዋለሁኝ። ተመሳሳይ ከዚህ ጋር ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ መልስላችኋለሁኝ። ላይክ እና ሼር እያደረጋችሁ ደግሞ ሌሎችንም አስተምሩ፣ አሳውቁላለሁኝ። አዲሱ ቻና ላይ ስለሆነ ደግሞ ስለ ምግብ ስለ አመጋገብ በዚህ ቻናል ላይ በስፋት የምናወራ እናም የምንማማር ስለሆነ ላይክ ሼር ሰብስክራይብ እያደረጋችሁ አግዙኝ፣ አበረታቱኝ ይላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።